የእንግሊዝ ፕሪምየር ሊግ ትናንት ከኢንተርናሽናል ብሬክ ሲመለስ ተጠባቂ ጨዋታዎች ተከናውነዋል። ይህንን ትናንት በነበረው ፕሮግራም ለማንሳት ሞክረ የነበረ የሚደረጉ ጨዋታዎች የትኞቹ እንደሆኑና ክብደታቸው ያክል እንደሆነ ከነኚህ ጨዋታዎች መካከል አርሰናል ከፉልሃም ጋር እያደረጉት ጨዋታ ይገኝበታል። የአርሰናሉን ጨዋታ በተመለከተ ሲልቫ የፉልሃሙ አሰልጣኝ አርሰናል በጣም ጥሩ ስለሆነ ማሸነፍ ከብዶናል የሚል አስተያየት ሰጥቷል። ኢትስ ቱ ጉድ ብሏል። አርሰናልና አርሰናል የአርሰናል የትናንትናው የጨዋታ እንቅስቃሴ፣ የጨዋታ ብልጫ ጫና ስናየው ለእያንዳንዱ የጨዋታ አፕሮች ራሱን ያቀረበበት መንገድ፣ በተለይም ደግሞ ትናንት የነበረው ኢነርጂ ሌቭል ኦፍ ኢነርጂ ነው ያለው ማርኮ ሲልቫ አርሰናል ከኛ ጋር ሊነጻጸር አልቻለም፣ የሚል አስተያየት ሰጥቷል። ሚኬል አርቴታም እንዲሁ ከትናንትናው ጨዋታ በኋላ የሰጠው አስተያየት አለ። ስለሱ ጉዳይ እናወራለን። በተለይ የተጫዋቾች ጉዳት አሁንም አርሰናል ቤት ውስጥ አልወጣም። ትናንት ጋብርኤል በጉዳት ምክንያት ተቀይሮ ወጥቷል። ጃኪቭ ኪቪዮር ተክቶታል በጉዳት ምክንያት የወጣውን ጋብርኤል ማጋሌሽን። ከዛም ውጭ ሌሎች ጉዳቶች አርሰናልን እያስፈሩት ነው የሚገኙት። ስለዚህ ጉዳይ የምናወራ ይሆናል። ሌላው የትናንትናው ምሽት ጨዋታ ማንቸስተር ዩናይትድ በኖቲንጋም ፎርስት አንድ ለዜሮ በሆነ ውጤት ተሸንፏል። የጋዜጠኞች ትኩረት ስለነበረው ጉዳይ እናወራለን። ያው ከጨዋታው ጋር ቀጥተኛ ግንኙነት የሌላቸው ጥያቄዎች ትናንት አሰልጣኝ ሩበን አሞሪም እየተጠየቁ ነበርና ይህ ከኳሱ ከትናንትናው ሜዳ ላይ ከነበረው ጨዋታ ጋር ቀጥተኛ ግንኙነት የሌላቸው ጥያቄዎች ምንድናቸው? የተጠየቁት ይህን ለመመልከት እንሞክራለን። ዛሬም ቀጥለው የሚደረጉ ጨዋታዎች አሉ። ከነኝ ጨዋታዎች መካከል ሊቨርፑል ከኤቨርተን ጋር የሚያደርገው ጨዋታ ይጠበቃል። ይሄ ትልቅ ጨዋታ ነው። ለኤቨርተን ለሊቨርፑል በጣም ወሳኝ ጨዋታ ነው። የደርቢ ጨዋታ ነው። ስለዚህ ጨዋታም እንዲሁ ወደኋላ ላይ የሚሰጣችሁ ሀሳብ ይኖራል። አብራችሁን ቆይታ እንድታደርጉ ከወዲሁ ጋብዛችኋለሁ። ፖድካስቱ ላይክ ሰብስክራይብ ሼር እያደረጋችሁ ቆይታ እንድታደርጉ ጋብዛችኋለሁ። ፖድካስቱ ወደ እናንተ በበቂ ሁኔታ እየደረሰ እንዳልሆነ ኮሜንት እና ከአለ ሁኔታ እየተረዳው ነው። በሆኑ አጋጣሚዎች የቴክኒክ ችግር አጋጥሞ ስለነበረ እሱን እየፈታን የተወሰነ ሁለት ሳምንት ሶስት ሳምንት ታገሱን። ፖድካስቱ ሊደርስላቸው ያልቻለበት ምክንያት ያ ነው። ወደ እናንተ በሚገባ ሲደርስ ግን ይሄ ችግር ይቀረፋል። ስለዚህ በጣም ይቅርታን ጠይቃለን። እየፈለጋችሁ እየተመለከታችሁኝ ስለሆነ ግን ከልብ አመሰግናለሁ። መኳንት በሬ ነኝ። የመኳንት በሬ ፖድካስት ሁሌም ወደ እናንተ ይም ደርስ ይሆናል። እናንተ ማሳብ አስተያየቶችን እየሰጣችሁኝ ስለሆነ ከልብ አመሰግናለሁ። የትልልቅ ጨዋታዎች ትልቁ ትኩረት የሚሆነው ጨዋታዎቹን ያሸነፉባቸውን መንገዶች መደጋገም ነው። እነኝን ጨዋታዎችን ያሸነፉባቸው መንገዶች መደጋገም የሚፈልጉበት ዋነኛው ምክንያት ምንድን ነው? ወጥነትን ስለሚፈልጉ ነው። የማይደጋገሙ ቅርጾች፣ የጨዋታ እንቅስቃሴዎች፣ የጨዋታ ፓተርኖች፣ ፓተርን ኦፍ ፕሌዎች በእንቅስቃሴ ውስጥ ለቡድኖች ዋስትና ስለማይሆኑ ቡድኖች አብዛኛውን ጊዜ ትልቅ ቡድኖች አይፈልጓቸው። ያው በእንቅስቃሴ የትን ፍጭው፣ ዱቄቱን አምጪው የሚል አይነት አስተሳሰብ ያላቸው አሰልጣኞች ምንም ላይመስላቸው ይችላል። ወይም ደግሞ ምንም አይነት ጫና ውስጥ ላይገቡ ይችላሉ። ነገር ግን እያንዳንዱን ጨዋታ በጥራት እያንዳንዱን ጨዋታ በተሻለ የቡድን አቀራረብ ማሸነፍ ለሚፈልጉ አሰልጣኞች ግን ከድሉ በላይ ድሉን ያገኙበት መንገድ ለእነሱ በጣም ወሳኝ ነው። ስለዚህ ኮንሲስተንት ወይን በጣም አጥብቀው ይፈልጉታል ማለት ነው። ትናንት አርሰናል ፉልሀምን ሲያሸንፍ በሚኬል አርቴታ በኩል የነበረው አንዱ ትልቁ ደስታ ምንድን ነው? አርሰናል ጨዋታውን ያሸነፈበት መንገድ ነው። ጨዋታውን ያሸነፍንበት ማነር አስደስቶኛል የሚል አስተያየት በደንብ አስምሮ ተናግሯል። ጨዋታው ሲጠናቀቅ በተጫዋቾች ፊት ላይ የሚነበብ የነበረው ጨዋታ አሸንፈው የነበራቸው ስትረስ ጨዋታው አሸንፈው የነበራቸው ጫና ትናንት በነበረው በፉላሙ ጨዋታ ነበር ማለት አይቻልም። በእርግጥ ያቺ ዘጠና አራተኛው ደቂቃ ላይ ሙኒዚ ያስቆጠራት ኳስ አርሰናሎችን የሆነ ጭንቀት ውስጥ ውጥረት ውስጥ ከታ ነበር። ግን ጎሉም ተቆጥሮም ቢሆን አርሰናል ለጎሉ የሚሰጠው ምላሽ ስለሚታወቅ ጎሉን አስተናግዶ የሚኖረው የሜዳ ላይ እንቅስቃሴ ምን ይሆናል ተብሎ ለሚጠይቀው ጥያቄ የሚሰጠው ምላሽ ግልጽ ስለሆነ ብዙም ያን ያክል የሚረብሽ ነገር አልነበረም። ያው በተበሳጭተዋል፣ ንዴቶች ነበሩ ጎሎ ሲቆጠር፣ ግን ከዚህ በፊት እንደነበረው አይነት ጫና ግን አልነበረ ማለት አይቻልም። ይህን ነው የሚፈልገው ሚኬል አርቴታ። አርሰናል በዚህ አይነት መንገድ በዚህ አይነት አፕሮች ጨዋታዎችን እያሸነፈ ለጨዋታዎች ዝርዝር ትንታኔ እንቅስቃሴ ላይ እየሰጠ በመግለጫዎቹም እሱ በተጫዋቾቹ እጅጉን በጣም ደስተኛ ሆኖ ጋዜጣዊ መግለጫ ወንበር ላይ መቀመጥ ነው የሚፈልገው። ይሄን ድሪም የሆነ ከጨዋታ በኋላ የሚደረግ ቃለመጠይቅ ትናንት በፉላሙ ጨዋታ አድርጎታል። በእርግጥ አርቴታ አሁን ሰላሳኛው ሳምንት ላይ ደርሶ የመጨረሻዎቹ ስምንት ሳምንታትን ወሳኝነት ያውቀዋል። ከዚህ በኋላ ንጹሕ 24 ነጥብ አለ። አርሰናል ትናንት ድል ማድረጉን ተከትሎ በእንቅስቃሴ የተሻለ መሆኑ በጨዋታው የሚያስፈልገውን ነጥብ አግኝቶ 61 ነጥቦች ላይ ደርሷል። ከዚህ በኋላ የሚደረጉት ጨዋታዎች 24 ነጥቦቹ ሙሉውን ጨዋታ እንኳ ቢያሸንፍ አርሰናል 85 ነጥብ ላይ ይቀመጣል ማለት ነው። ይሄ ማለት ከዚህ በኋላ ሊቨርፑል በሚያደርጋቸው አምስት ጨዋታዎች ድል አድርጎ በተከታታይ ማለት ነው። በቀጣይ ጨዋታዎች ሊቨርፑል ከስድስት ጨዋታዎች ውስጥ አምስቱ እንድል አድርጎ አንዱ ላይ እንኳ አቻ ቢወጣ ሊቨርፑል ወደ ሻምፒዮንነት የሚያደርገው ጉዞ የተቃና ይሆናል ማለት ነው። ስለዚህ በውድድር ዓመቱ አርሰናል እዚህ ላይ በጣም ወሳኙ የሚባለው ፔሬሉ ምንድን ነው? አለመሸነፍ ነው። በጨዋታዎች አለመሸነፍ ነው። በጨዋታዎች ላለመሸነፍ ደግሞ የቡካዮ ሳካ አይነት ፐርፎርማንስ ይፈልጋል። ምክንያቱም እንግዲህ በስምንት ጨዋታዎች 24 ነጥቦችን ይዞ አርሰናል 85 ነጥብ ላይ ካረፈ እና ሊቨርፑል ከዚህ በኋላ በሚያደርጋቸው ስምንት ጨዋታዎች የዛሬን ጨምሮ ዘጠኝ ጨዋታዎች በአምስቱ ብቻ ድል ማድረግ የሚችል ከሆነ በአንድ ጨዋታ አቻ የሚወጣ ከሆነ በቀሪው ጨዋታ እንኳ ቢሸነፍ ሻምፒዮን ስለሚሆን አርሰናል አለመሸነፍ ዋስትና እንደሚሆነው ግልጽ ነው እና ባለመሸነፍ ዋስትና ውስጥ እንደ ትናንትና አይነት የቡካዮ ሳካ እንቅስቃሴ በጣም አስፈላጊ ነው። ለዛም ነው ሴንሴሽናል ቡካዮ ይዝ ባክ ያለው። ቡካዮ ሳካን ፐርፎርም ባደረገው እንቅስቃሴ ሚኬል አርቴታ ደስተኛ ሆነ። በእርግጥም ቡካዮ ሳካ ትናንት በጣም ልዩ ነበር። ተቀይሮ ከገባበት ደቂቃ ጀምሮ የአርሰናልን የተሰበረውን ማጥቃት የጠገነበት መንገድ የሚደንቅ ነው። አርሰናል በፕሮግሬሲቭ ወይም ደግሞ በሚያድጉ ሩጫዎች ላይ የነበረው ጥራት ቡካዮ ሳካ ባለበትና በሌለበት ይለያል የምንለው ለዛ ነው። ሰባ ሦስተኛው ደቂቃ ላይ ጎል ሲያስቆጥር ቡካዮ ሳካ ስልሳ ስድስተኛው ደቂቃ ላይ ተቀይሮ ከገባበት ጊዜ ጀምሮ የነበረው እንቅስቃሴ ኳስን በመያዝ ኳስን ይዞ በመሮጥ ኳስን ይዞ በትክክለኛው መንገድ ለቡድን ጓደኛ መስጠት የትናንቱ የአርሰናል ትልቁ ኳሊቲ ነበረ። ከ66ኛው ደቂቃ በኋላ በነበረው እንቅስቃሴ በተለይም ደግሞ ጨዋታውን አስተውላችሁት ከሆነ የመጨረሻው የሜዳ ክፍል ላይ የነበረው የአርሰናል አንዱ ትልቁ ኳሊቲ ቡካዮሳካ እግር ስር ውስጥ ኳስ በሚገባበት ሰዓት የነበረው እርጋታ ነው። ያን እርጋታ አርሰናሎች ይፈልጉት ነበር። ያ እርጋታ የአርሰናል የጨዋታ ወሳኙ ፖይንት ነው። ምክንያቱም ኳሱን አቶ በጥድፊያ ወደራሱ ራሱ የመጠቂያ ዞን በነፃነት እንዲሄድ የሚያደርግ የነበረው አርሰናል ትናንትና አልነበረም። ኳሱን በመያዝ ኳሱን ይዞ በመቆየት ኳሱን ይዞ መፍትሄ በመፈለግ ጥድፊያ ባለመፈለግና እርጋታን በመጠየቅ የሚጫወት አርሰናል ነበር ትናንት የተመለከት ነው በመከላከል በኩል ጋብርኤል ማካሌሽ ከወጣ በኋላም የነበረውን እንቅስቃሴ ከተመለከት ነው ኢንቴንሽኑ ኢንቴንሽኑ ያ ነበር የአርሰናል አጠቃላይ ኢንቴንሽን ይሄ ሳይኮሎጂካሊ አርሰናል ቡስት የተደረገበት አእምሯቸው የተጫዋቾች አእምሮ ለቀጣዩ ጨዋታና ለቀጣዩ እንቅስቃሴ ዝግጁ የሆኑበት መንገድ ለሚኬል አርቴታ እጅጉን ወሳኝ እንደነበረ በትናንትናው እንቅስቃሴ አይተነዋል። ለአርሰናል ይሄ ድል ምን ማለት እንደሆነ አሰልጣኙ ሚኬል አርቴታ ሲናገር ከድሉ በላይ የተጫዋቾች ወሳኝ ሰዓት ላይ መምጣት እንዳስደሰተው አስምሮበታል። በተለይ ቀጣይ ቻምፒየንስ ሊግ የማድሪዱ ጨዋታ ስላለ ለዚህ የማድሪድ ጨዋታ መድረስ የሚገባቸውን ተጫዋቾች መድረስ ባለባቸው ሰዓት ማግኘቱ ለአሰልጣኝ ሚኬል አርቴታ በጣም ወሳኝ ነገር ነው። ከጨዋታ ሀሳቦች እና ከጨዋታ እቅዶች ጋር በተያያዘ በጣም ወሳኝ የሚባለው ነገር ምንድ ነው? የጨዋታ እቅዶች እና የጨዋታ ሀሳቦች የምታሸንፍበት መሳሪያ የሚሆኑ ተጫዋቾች ያስፈልጋሉ። እነዚህ ተጫዋቾች ጨዋታን በምታሸንፍበት ፐርፎርማንስ ሌቨል ላይ መገኘታቸውና መደጋገማቸው በጣም ወሳኝ ነገር ነው። አሁን በአርሰናል የጨዋታ እንቅስቃሴ ላይ የተመለከትነው ነገር ያው እየደጋገሙ እንቅስቃሴውን ያደርጉት ነበረ። ከመከላከል ከአማካኝ ክፍል እንቅስቃሴ፣ ከማጥቃት ሽግግሮች አንጻር ከቦታ አጠቃቀም፣ ቦታ ካለመስጠት፣ ቦታን በሚገባ ኤክስፕሎይት አድርጎ ከመጠቀም ጋር በተያዘ ጥሩ ነበር። አርሰናል በብዙ መንገድ ጥሩ ሆኖ የጨረሰበት መንገድ ነበር የትናንትናው ጨዋታ። በአርሰናል እንቅስቃሴ የተሻለ የነበረውን ኢነርጂ አርሰናሎች ቢያዩም ፉላሞች ግን ኢነርጂያቸው ወርዶ ነበር ትናንትና። በተለይ የኢሚሊስ ሚዝሮውን ፐርፎርማንስ በተመለከተ ማርኮ ሲልቫ ደስተኛ ባልሆነበት መንገድ ቶኑ በደንብ በሚያሳውቅ፣ ምክንያቱም ከፍተኛ ገንዘብ ወጥቶበት ነው ይህ ተጫዋች ከአርሰናል የመጣው ወደ 35 ሚሊዮን ፓውንድ ወጥቶበታል። ተጫዋቹ 35 ሚሊዮን ፓውንድ የወጣበት ተጫዋች ደግሞ በዛን ያክል ፐርፎርማንስ ላይ በተለይ ይሄ በጣም ወሳኝ የሚባሉ ጨዋታዎች ላይ መገኘት የለበትም። ያው የሄሊንድ አካዳሚ ቡካዮ ሳካንና አካን የኤምሊስ ሚዝሮ ሲያወጣ የነኙህ ሁለቱ ተጫዋቾች የወደፊት እድገት የአርሰናልን የተሻለ መሆንን በሚገባ የሚጠብቁ ተጫዋቾች እንደሆኑ ግልጽ ነበረ። ይሄ በተደጋጋሚ የተጻፈበት ጉዳይ ነው። ስክሪፕት በሚገባ የተዘጋጀበትና ኦሊቨር ሆልትን ጨምሮ ትልልቅ የሜይል ኦንላይን ጋዜጠኞችም ሲጽፉበት ነበር ይህንኑ ጉዳይ። ግን በሁለቱ መካከል የነበረው ልዩነት ምንድን ነው? በጨዋታ እንቅስቃሴ ውስጥ የሚያስፈልገውን ኢነርጂ እና ኮሚትመንት ሁለቱም በተመሳሳይ ሌቭል ውስጥ ሆነው ማሳደግ አልቻሉም። የጨዋታው ኢነርጂ ና ኮሚትመንቱ የቡካዮ ሳካም ይደንቅ ነው። ድንቅ የሆነ የጨዋታ አጨራረስ አጠቃቀም አጠቃቅ የተሻለ የቡድን ሚናን ከፍ ማድረግ ፍላጎት ያለው ቡካዮ ሳካ እና በቡድን እንቅስቃሴ ውስጥ የተሻለ ሆኖ ለመገኘት የስራ ካልቸሩ ብዙም ለአሰልጣኞች በቂ ያልሆነውን ስሚዝሮውን ነው ያየ ነው። በእርግጥ ጉዳት የተጫዋቹ ጉዳት ይሄ ነገር እንዳይፈጠር አድርጎታል። ግን ከጉዳት በኋላ ከጉዳት በፊት የነበረውን ኤምሌስ ሚዝሮውን መምሰል አለመቻሉ የስሚዝሮ የእግር ኳስ ዘመን በዚህ መንገድ እንዲሄድ አድርጎታል። ማርኮ ሲልቫ በትናንት በጣም ነው የተበሳጨው። በዚህ ሌቭል ኦፍ ፐርፎርማንስ እንዲገኝ አልፈልግም ብሎታል። ተጫዋቹ በቃ ከዚህ በተሻለ ፐርፎርም ማድረግ አለበት። ለጨዋታው የሚሆነው ነገር ጨዋታው የሚያስፈልገው ነገር ምንድን ነው የሚለውን በሚገባ መረዳት አለበት። ምክንያቱም ይሄ ተጫዋች የተሻለው ተጫዋች ነው። በእንቅስቃሴ የተሻለው ተጫዋች ደግሞ የተሻለ ነገር ሜዳ ላይ ማሳየት መቻል አለበት። ኮንሲስተንሲ ለጨዋታ በጣም ወሳኙ ነገር ነው እና ኮንሲስተንት መሆን አለበት የሚል አስተያየት ሰጥቷል። በእርግጥ ስሚዝ ሮው ትናንት ደካማ ነበር ማለት እንችላለን። በእንቅስቃሴ በተለይ ኳስ ያጣ ነበረ ሄዶ በሚያጠቁበት እንቅስቃሴ ውስጥ ሄዶ ፕሬስ አድርጎ እዛው ላይ ቆይቶ የአርሰናል የተከላካይ መስመር ተጫዋቾችን የአማካኝ መስመር ተጫዋቾችን አስጨንቆ የተሻለ ስራ ለመስራት አልቻለም። በጨዋታም እንዲሁ 59 ነው የተሰጠው ከአስሩ። 67ኛው ደቂቃ ላይም ተቀይሮ እንዲወጣ ተደርጓል። በጨዋታው የነበረው ፐርፎርማንስ ብዙም አሳማኝ ስላልነበረ ማለት ነው ዊሊያን እና እንዲሁም ሮድሪጎ ሙኒስ ተቀይረው ከገቡ በኋላ እንዲሁም ሴሴኞን ተቀይሮ ከገባ በኋላ የተሻለ ፐርፎርም አድርጓል ማለት ይቻላል። ፉልሃሞች ምክንያቱም ኢነርጂው ነበራቸው። እነዚህ ተጫዋቾች ንክኪዎቻቸው አይበላሹባቸውም፣ በማጥቃት እንቅስቃሴ ውስጥም ቶሎ ኳሱን አያጡትም፣ እዛው ኳሱን ይዘው ይቆያሉ። ይሄ ደግሞ ለፉልሃም አጥቶት የነበረውን ነገር እንዲያገኝ ረድቶታል። በግልጽ ያጣው ነገር ይታወቅ ነበረ። ኳሶችን ማጣት፣ እንቅስቃሴዎችን እዛው እንዲቆዩ አለማድረግ የአንድ ቡድን የማጥቃትና የመጠቃት ባላንሱን ለማስተካከል በጣም ወሳኝነት አለው እና ይሄን ጎሎት እየተመለከትነው ነበረ። ያን እነሱ ገብተው እስከሚያስተካክሉት ድረስ በነበረው እንቅስቃሴ ማለት ነው። ስለዚህ ትናንት የነበረው የአርሰናል ድል በሊቨርፑል እና በአርሰናል መካከል የ9 ነጥብ ልዩነት እንዲፈጠር አድርጓል። ይሄ የ9 ነጥብ ልዩነት ሊቨርፑል ዛሬ የሚያደርገውን የኤቨርተን ጨዋታ ጨምሮ ቀጣይ የፕሪሚየር ሊግ ጨዋታዎችን እንድንጠብቃቸው የሚያደርግ ነው። ሊቨርፑል ያው ጠንከር ያሉ ጨዋታዎች አሉት። ከዚህም በኋላ የኤቨርተኑ ጨዋታ ብቻ ሳይሆን ቀጣይ ጨዋታዎች ለምሳሌ እሁድ ትናንት በአርሰናል የተሸነፈውን ፉላም ይገጥማል ይሄ ኤፕሪል 6 ነው ኤፕሪል 13 ላይ ከሳምንት በኋላ ከዌስታም ዩናይትድ ጋር ይጫወታል ኤፕሪል 20 ከደካማው ሌስተር ሲቲ ጋር ይጫወታል ምናልባት ኤፕሪል 27 አስቸጋሪውን ጨዋታ ያደርጋል ከቶተንሃም ጋር ሜ አራት እንዲሁ ከቼልሲ ጋር የሚያደርገው ጨዋታ ይኖራል ሜ አስር ነው እንግዲህ ይሄ ሁሉ ሂደት ከተፈጠረ በኋላ በጣም ከባዱ የሚባለው ጨዋታ ከአርሰናል ጋር የሚያደርገው የሚሄ አስሩ ጨዋታ ነው። በእርግጥ አርሰናል ይዞት የሚመጣው ውጤትም ሊቨርፑል ይዞት የሚመጣው እስከዚህ የሚደርሰው ውጤትም ይጠበቃል። በመካከላቸው ያለው የነጥብ ልዩነት ጠቦ የሚገናኙ ከሆነ ለግንቦት አስሩ ጨዋታ ጨዋታውን ይበልጥ እንድንጠብቀው የሚያደርገን ነው የሚሆነው። በመካከላቸው ያለው ነጥብ ሰፍቶ ከሆነ ደግሞ ሊቨርፑል ምናልባት ሻምፒዮን ለመሆን አንድ ነጥብ የሚፈልግበት ሰዓት ላይ ሆኖ የሚያደርገው ጨዋታ ከሆነ ደግሞ የጨዋታውን ህይወት ያው የምናየው ነው የሚሆነው። ግን ወሳኙ ጨዋታ ይሆናል። ብራይተን ጋር ጨዋታውን ያደርጋል። ከዛ ክሪስታል ፓላስን ይገጥማል ማለት ነው። ሜይ 18ና 25 ነው በጨዋታዎቹ የሚደረጉት። ያው ከዚህ በኋላ በሚደረጉ ጨዋታዎች ነጥቡን የሚጥለው ቡድን ይበልጥ እየራቀ እንደሚሄድ ግልጽ ነው። ነጥቡን የሚጥለው ቡድን እየሸሸ ነው የሚሄደው። ስለዚህ ነጥብ ላለመጣል የሚደረግ በጣም ወሳኝ ፍልሚያ እንደሚሆን ግልጽ ነው። ይህ እንግዲህ አርሰናል ትናንት ድል ማድረጉን ተከትሎ በሁለቱ ቡድኖች በኩል በሊቨርፑል እና በአርሰናል መካከል የሚኖረው ነገር ምን ይሆናል የሚለውን ለማንሳት የሞከርኩበት ሀሳብ ነው። ምሽት ግን የተደረገው ሌላኛው ጨዋታ ኖቲንጋም ፎረስት ከማንቸስተር ዩናይትድ ጋር ያደረጉት ጨዋታ ነው። ኖቲንግሃም ፎረስት አንድ ለዜሮ በሆነ ውጤት አሸንፏል የትናንትናውን ጨዋታ። ከትናንትናው ሽንፈት በኋላ የነበረው ትርምስ ምንድነው? የማንቸስተር ዩናይትድ የክለቡ የአካዳሚ ውጤቶች የሆኑ ተጫዋቾችን መሸጡ ትክክል አልነበረም በሚል ጋዜጠኞች ጥያቄ ጠይቀዋል። ከእነኝ መካከል ኢላንጋ ትናንት ጎል አስቆጥሮባቸዋል እና ይሄ ተጫዋች እንደምታውቁት የማንቸስተር ዩናይትድ ተስፋ ከነበሩ ተጫዋቾች መካከል አንዱ ነው። ዘንድሮ በኖቲንጋም ፎረስ በጣም ጥሩ ፐርፎርም እያደረገ የሚገኝ ተጫዋች ነው። ይሄ ተጫዋች መውጣቱ ትክክል አልነበረም የሚለው ጥያቄ የዜናው ትኩረት መሆኑ አሰልጣኝ ሩበን አሞሪምን አላስደሰትም። ሩበን አሞሪም በጉዳዩ ላይ ያላቸው አስተያየት ምንድን ነው? ከምታነሱት ሐሳብ ይልቁን አሁን ባለው የቡድን እንቅስቃሴ ላይ ብናወራ የተሻለ ነው የሚል አስተያየት ሰጥቷል። ምክንያቱም አሁን ባለው የቡድን እንቅስቃሴ ላይ ብቻ ማውራታችን ለእኛ ይጠቅመናል የሚል አስምሮ የተናገረው ሐሳብ ነው ያገኘሁት። ይህም ቡድኑን ላለመረበሽ የሚፈልገው መንገድ እንደሆነ ግልጽ ነው። ማንቸስተር ዩናይትድ በተለይ በዚህ ሰዓት የሚያስፈልገው ነገር ምንድን ነው? ስለ ወጡ ተጫዋቾች ማውራቱ የወጡ ተጫዋቾች ቢኖሩ የሚለው ሀሳብ መነሳቱ አለ። እንዳሰልጣኙ እምነት ከሆነ ቡድኑን ፕሮቴክት ለማድረግም እሱ የሄደበት ርቀትም ትክክል ነው። ከቡድኑ ካጣቸው ተጫዋቾች ይልቁን ቡድኑ ውስጥ ያሉ ተጫዋቾች ፐርፎርም የሚያደርጉት ነገር ምን ያክል ለቡድኑ አስፈላጊ ነው የሚለው ላይ ትኩረት ማድረጉ ለአሰልጣኙ በጣም ወሳኝ ነው እና ያን እንቅስቃሴ ላይ ትኩረት አድርጓል። ትናንት ማንቸስተር ዩናይትድ ሞክረዋል በተለይ ጎሉን ቀድሞ ማስተናገዱ በእንቅስቃሴ ያጣቸው ነገሮች ነበሩ። በተለይ ቀድሞ ሲመራ በአእምሮ ዝቅ ብሎ እንቅስቃሴዎችን ለማድረግ ተገዶ ነበር፣ ግን ወደ ጨዋታው ለመመለስ ሙከራዎች ነበሩት። ያው አሰልጣኝ ሩበና ሞሪም ሁሌም እንደሚያደርገው የራሱ ሀሳብ ላይ የሚቆይ አሰልጣኝ ነው። አብዛኛውን እንቅስቃሴዎቹ በሙሉ በራሱ የጨዋታ ምናብ የሚሰሩ ናቸው። ትናንት በሶስቱ ተከላካዮች በማቲያስ ዴሊት፣ በሌኒዮሮ እና በማዝራዊ ነበር የጀመረው። ከነሱ ፊት በካስሜሮ እና ኦጋርቴ ተጫውተዋል፣ በ26 ቁጥር ሚና ባላቸው ተጫዋቾች። ነገር ግን የፓትሪክ ዶርጉ እና የዳሎት ሚና በጣም ወሳኝ ነበር። ትናንት ፊት መስመር ላይ የዦሹዋ ዜክዚ እንቅስቃሴ ወጥ እየሆነ አለመምጣት የዚህ ተጫዋች አንዱ ትልቁ ክፍተት እየሆነ ያለው ምንድን ነው፣ ወጥ ለመሆን ይቸገራል። በእንቅስቃሴ በተለይ የቡድን እንቅስቃሴ ላይ ለቡድን የጋራ ማጥቃት የሚያስፈልጉ ሞመንቶች የሚያመልጦት አይነት ተጫዋች ነው። ራሱ ስኪል ላይ ይቆያል አብዛኛውን ጊዜ። ይህ ደግሞ የማንቸስተር ዩናይትድን የማጥቃት ጥራት ይቀንስበታል እና እዚህ ላይ የቡድን እንቅስቃሴዎቻችን አጀስትመንቶች ያስፈልጉናል ብሎ ምንም እንኳ ይሄ በተናጠል ባያወራ ማሰልጠኝ ሮበን አሞሪም እንደ ሀሳብ ያነሳው ነገር አለ። የግል እንቅስቃሴዎቻቸው ላይ የሚያተኩሩ ተጫዋቾች አሉ። በእርግጥ አንዳንድ ንክኪዎቹ ይሄ በሚታፈን ሰዓት የሚታፈንበትን እንቅስቃሴ ቀለበቱን ሰብሮ ለመሄድ የሚያስፈልገው ሊሆኑ ይችላል። ግን ከዛ በላይ ንክኪዎች አስፈላጊ ናቸው። ከዛ በላይ ሰፖርት መጠየቁ አስፈላጊ ናቸውና። ያ ደግሞ የቡድኑን የማጥቃት እንቅስቃሴ ሲጎትት እየተመለከትን ነበር። ማንቸስተር ዩናይትድ ትናንት አንድ ለዜሮ በሆነ ውጤት ተሸንፏል። ዛሬ የሚደረጉ ጨዋታዎች መካከል ኤቨርተን ከሊቨርፑል ጋር የሚያደርጉት ጨዋታ ይኖራል። ስለዚህ ጨዋታ ሰፋ ያለ ጉዳይ ይዘን እንመልሳለን። ጊዜ እንዲሆንላችሁ ምኞቴ ነው። የፖድካስቱ ቤተሰብ ሆናችሁ እንድትቀጥሉ ከወዲሁ እጠይቃለሁ። ጥሩ ቀን ይውላችሁ።